ደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ቢሮ ኃላፊና የጤና ፕሮግራሞችና የኤች አይቪ ኤድስ መከላከልና መቆጣጠር ዘርፍ ኃላፊ አቶ መና መኩሪያ ተላላፊ ካልሆኑ በሽታዎች በሴቶች ላይ ከፍተኛ ጫናና ሞትን ከሚያስከትሉ መካከል የማህፀን ጫፍ ካንሰርና የጡት ካንሰር ዋነኞቹ ሲሆኑ ሴቶች ወደ ጤና ተቋማት በመሄድ ልየታ በማድረግና በሽታው ከተከሰተም ሕክምና ማግኘት ከቻሉ በሽታውን መታደግ እንደሚቻልና ይህ ሳይሆን ሲቀር ለሞት እንደሚዳረጉ ተናግረዋል። ተላላፊ ተላላፊ ካልሆኑ በሽታዎች ማህፀን ጫፍ ካንሰርና የጡት ካንሰር በሴቶች ላይ ከፍተኛ የበሽታ ጫናና ሞትን ከሚያስከትሉ በዋናነት የሚጠቀሱ ናቸው። ከዚህ አንጻር በዋናነት በበሽታ ጫና ወይም በሽታው ከመገኘት አንጻር በአንደኛ ደረጃ የጡት ካንሰር ሆኖ፣ ነገር ግን ከሞት አንጻር ደግሞ በአንደኛ ደረጃ በሴቶች ላይ የማህፀን ጫፍ ካንሰር በዛ ልክ ነው የሚሄደው። ይሄ በሽታ በጊዜ በሽታውን ማግኘት ከተቻለ ያው መንገዶች አሉ። በጊዜ ግን ሄዶ የመመርመር ልየታ የማድረግ ከዛም በኋላ ደግሞ የተለዩት ላይ ቅድመ ካንሰርና ካንሰር ተብሎ የሚለይበት ሁኔታ አለ እና በዚህ ደረጃም ከሆነ ደግሞ ሕክምና የሚወስዱ ከሆነ ከሞት መታደግ የሚቻልበት ሁኔታ አለ። በየደረጃው ያሉ ባለድርሻ አካላት የኅብረተሰቡ ግማሽ አካል የሆኑትን ሴቶች ከበሽታው ለመታደግ ትኩረት ሰጥተው ሊሰሩ እንደሚገባ አሳስበዋል። ከምንም በላይ ለሰው ልጅ ማወቅ ነው፣ ባወቀው ያወቀውን ነገር ወደ ተግባር መቀየር ነው የሚለውን ነገር እየወሰደን ስላለ ይሄንን ያው ባለድርሻ አካላት በዚህ ልክ የወሰዱት መተማመር የፈጠር ናቸው ሴቶች በጊዜ እንዲመረመሩ ማድረግ ይጠበቃል። እንዲመረመሩ ማድረግ ተቋማት ክፍት ሆነው ለዚህ የሰለጠኑት አካላት አገልግሎት እንዲሰጡ ይጠበቃል። ሴቶች ማለት ሃምሳና ከዛ ፐርሰንት በላይ ህዝብ ቁጥር የሚይዙ እስከሆነው ድረስ የጀመር ናቸው ነገሮች የጅምር ነገሮች ጥሩ ነገሮች ስላሉ እነዚህን አጠናክረን ሁላችንም መርተን በደንብ ወደ ተሻለ ደረጃ ማድረስ ይጠበቃል። በደቡብ ኢትዮጵያ ክልል ጤና ቢሮ በሽታ መከላከል ዳይሬክቶሬት ተላላፊ ያልሆኑ በሽታዎች ፕሮግራም አስተባባሪ ሲስተር ትዕግስ ተሰማ በየአመቱ ከሚታመሙ 17 ሺህ ሴቶች 7 ሺህ የሚሆኑት እንደሚሞቱና በተመሳሳይ ከ6 ሺህ በላይ የሚሆኑ ሴቶች በየአመቱ የማህፀን ጫፍ ካንሰር በመታመም ከ4 ሺህ በላይ የሚሆኑት በበሽታው እንደሚሞቱ ተናግረዋል። ለሀገራችን ስናይ እንግዲህ የጡት ካንሰር በየአመቱ ወደ 17 ሺህ የሚሆኑ በጡት ካንሰር የሚታመሙ ሰዎች አሉ በሽተኞች ይገኛሉ። ከዛ ውስጥ ደግሞ ወደ ሰባት ሺህ የሚጠጉ ደግሞ ከዛ በየአመቱ ይሞታሉ ማለት ነው። የማፀን ጫፍ ካንሰር በየአመቱ ወደ ስድስት ሺህ ከስድስት ሺህ በላይ ሴቶች በዚህ በማፀን ጫፍ ካንሰር ይያዛሉ። ከዛ ከአራት ሺህ በላይ ደግሞ በዚህ በማህፀን ጫፍ ካንሰር ከተያዙት ውስጥ ይሞታሉ ማለት ነው። በመድረኩ የጤናው ዘርፍ ባለድርሻ አካላት በሰጡት አስተያየት የማህበረሰቡን ጤና መጠበቅ ዋና ኃላፊነታቸው በመሆኑ ሴቶችን ከማህፀን ጫፍ ካንሰር እና የጦት ካንሰር ለመታደግ ከዚህ ቀደም ከነበረው አሰራር በተሻለ ሁኔታ በገጠር ያሉ ሴቶችን ተደራሽ በማድረግ እንደሚሰሩ አረጋግጠዋል። ጉዳዩ በተለምዶም በሚስጢር የሚያዝ ህመም ተደርጎ የሚታይ ነው በእርግጥ ህመምን በሚስጥር መያዝ መፍትሄ አይሆንም እና እናቶች የሚያፍሩበት፣ ከሰዎች የሚገለሉበት ጭምር ነው። ከቤተሰብ ህመሙ ከፍተኛ የሚሆን ከሆነ በተለያዩ በሽታ ደረጃ ጭምር ከሌሎች የሚገለሉበት እውነታ ስለሚፈጠር ይሄ ላይ ያለውን አመለካከት ለመቅረፍ መስራት ይጠበቅብናል። አምና ያልደረስናቸውን ሴቶችንም ታሳቢ በማድረግ አሁንም የግንዛቤ ስራዎችንም በደንብ ሁሉንም አካላትን በማሳተፍ በተለይ ሴቶች አደረጃጀት አመራሮቹ ማለት ነው፣ ከክልል ጀምሮ ከዞን ከዞን ጀምሮ እስከ ቀበሌ ድረስ ያሉ እነሱን በማሳተፍ የጤናው ዘርፍ ላይ ያሉ አጠቃላይ የጤና ሰራተኞችንም በማቀናጀት ወደ ህብረተሰቡ ቀረብ ተብሎ ያለውን ችግር በደንብ በማስረዳት የሚያመጣውን ጫና የሚያመጣውን ችግር ከፍ አድርጎ በደንብ ግንዛቤ በመፍጠር ሴቶች በቀጣይነት ባለው መንገድ የምርምራ መጥተው ራሳቸውን ቼክ የሚያደርጉበት ራሳቸውን ተመርምሮ ራሳቸውን በደንብ የሚያውቁበትን ሂደት ለመፍጠር በደንብ ለመስራት ዝግጁ ሆነን አቅደን እየወጣ ነው ያለ ነው ማለት ነው። የማህበረሰቡን ጤንነት መጠበቅ የሙያችን ነው፣ ኃላፊነታችን ነው። ከላይ ከከፍተኛ ሕክሞች ከስፔሻሊስቶች ጀምሮ እስከ ጤና ኤክስቴንሽኖች ድረስ በማህፀን ጫፍ ካንሰርም ቢሆን በጡት ካንሰር ሊመጣ የሚችለውን ጉዳት ከመከላከል አንጻር ባለበት አጋጣሚ በየትኛውም አጋጣሚ ለወንዶችም ለሴቶችም ግንዛቤ የመስጠት ጉዳይ ቁልፍ አድርጎ መያዝ አለባቸው። የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ ምክትል ቢሮ ኃላፊና የማህበራዊ ዘርፍ ኃላፊ ወይዘሮ ምህረት በላይ በበኩላቸው በርካታ ስራዎ ሲሰሩ ቢቆዩም የተመዘገቡ ውጤቶች አሁንም ትኩረት የሚሹ በመሆናቸው ሴቶችን ከስቃይና ሞት ለመታደግ በቀጣይ የተሻለ ስራ እንደሚሰራ ተናግረዋል። እናቶቻችን ከመሞት የመታደጉ ኃላፊነት በእጃችን ላይ ነው። የምን ከሰራን እናድናቸዋለን፣ ካልሰራን ደግሞ ይሞታሉ ማለት ነው። በታሪክ አጋጣሚ እንግዲህ ሴቶች ላይ እናቶቻችን ላይ የመስራት እድሉን አግኝተናል። ይሄንን እናቶች እንዳይሞቱ የማድረግ ሂደቱን በደንብ ተቀናጅተን እንሰራለን።